ቤተሰብ ዛሬ እንደሚመጡ እናውቃለን። በደንብ አድርጎ እንደሚመጡ አውቅ ያለው ደው ያለው አውቅ ያለው አረጋግጫለሁ። ቤተሰብ እንደሚመጡ ማለት ነው። ይመጣሉ። እና ደግሞ ሀይሚ ደግሞ ጥቅሶች ምናምን እያወረደች ነው፣ የነገር የነገር ጥቅስ ነው እያወረደች ያለችው። እሷ ታውቃለች ፕራንክ እንደሆነ ግን ብሩኬ ፕራንክ መሆኑ ስለማያቅ ፕራንክ ቢሆን አይናድድም። ትላንትና ስልኩን እያነሳ አልነበረም ያው ቻሉት እንግዲህ ፕራንኩ የሚቀጥለው እስከ ፋሲካ ድረስ ነው። ፋሲካ ፋሲካ ወይ ፋሲካ እሁድ ከሆነ ቀዳሜ ፕራንኩ ይወሰናል ማለት ነው። ቀዳሜ ላይ ነው የሚያበቃው። ለምን ብትሉ አመት በዓልም ስለሆነ ይሄ ፕራንኩ የሚፈታው የት ነው? ቡታ ጅራ ላይ ነው የሚፈታው። ተያይዘው ይሄዳሉ። ብታጅራል አመት ባል እዛው አክብሮ እዛው ችግራቸውን ፈተው ይመለሳሉ ማለት ነው። ስለዚህ እስከ ፋሲካ ድረስ እንግዲህ መቃጠላችን ነው መናደዳችን ነው ለማለት ነው። ይሄን እንዲታወቅልኝ በጥሞና እነግራቸዋለሁ ማለት ነው። እና ደግሞ ብሩኬ እንደው ይሄን ቪዲዮ ይሄን ቪዲዮ ካየ ይሄ ትምህርት ነው። እውነቴን ነው የምናገረው ትምህርት ነው። የቡሩኬን ትግስተኝነትን የቡሩኬ ውሳኔውን ቢያስተካክል እዚህ ላይ በጣም ደስ ይለኛል። እውነቴን ነው የምናገረው እዚህ ቪዲዮ ላይ ቢያስተካክለው ያኔ ትግስተኛ ሆኖ ሁሉን ነገር መፍታት ባለበት መንገድ መፍታት እንዳለበት ደግሞ ሀይሚ ልጁን እንደማትፈልገው እንግዲህ ለሱ ነው የምናገረው። ይሄ ሀይሚ ፕራንክ እንደሆነ እናውቃለን። እንግዲህ ለሱ ነው ሀይሚ እንግዲህ ልጁን እንደማትፈልገው ነግረዋለች። ለቡሩኬ ምን ያህል ፍቅር እንዳላት ነግረዋለች። እና አሁን ምንድነው ብሩኬ ትክክለኛ ፍርድ ከሆነ ሀይሚ መጫን እንደሌለባት ነው የምናገሩ። ለምን ሀይሚ ልጁን አትፈልጎም። እንግዲህ አጋጣሚ ነው። ይሄ ልጅ አልፈልጎም እያለች ቀለበት አረገላት፣ ቀለበት አርጉላት። በቃ በሆነ አጋጣሚ ሀይሚ ደግሞ በቃ እኔ አልፈልግም እኔ ሰው ሰው ስላየው አፍሬ ነው ቀለበቱን ሽ ብዬ ተቀበልኩት ብለዋለች። ግን ምንድነው እዚህ ጋራ ማስተዋል ያለባችሁ ብሩኬ ትዕግስተኝነት መሆኑን ማወቅ አለበት። ብሩኬ ትንሽ እልህም ስላለበት ይሄ ነገር ከባድ እንትን ላይ እንዳደርሳቸው ነው የምፈራው ማለት ነው። ከልጁ ጋም ጸብ እንዳይፈጥሩ ነው የምፈራው። ስለዚህ አስተዋይ መሆን አለበት ብሩኬ፣ ትዕግስተኛ መሆን አለበት። ሁሉ ነገር እንትን ስለተባላለም እና ብሩኬ ችግሩ ምንድን ነው፣ የሆን ነገር ሲፈጠር ልሳፈር ሚልን ነገር አለ ይሄዳለሁ የሚለው ነገር አለ። ሀይሜም እንደዛው ነች። ይሁን ነገር ሲፈጠር በመሀላቸው እሳፈራለሁ፣ ይሄዳለሁ በቃ እንደዛ አይደለም። ይሁን ነገር ከመጣ አብረው ችግርን መጋፈጥ፣ እንዴት መጋፈጥ እንዳለባቸው ማወቅ መማር አለባቸው። አንድ ችግር ያሰው ሰው አሁን ሀይሜ ናት ይህን ችግር ያመጣቸው አይደለም። ይሄ ችግር ከመጣ ብሩኬ አብሯት ተጋፍተው ይህን ችግር መውጣት እንዳለበት ነው መውጣት ያለበት ይህን ችግር። እልህኛ መሆን የለበትም ወይም ተነስቼ እንደመጣልኝ እሳፈራለሁ ይሄዳለሁ ማለት አይደለም። እና ትዕግስተኝነትን እንዲያውቅ እፈልጋለሁ በዚህ በዚህ በዚህ ፕራንክ ማለት ነው። ብሩኬ ትዕግስተኛ መሆን እንዳለበት እልህኛ መሆን እንደሌለበት፣ እንዳለበት እልህኛ መሆን የለበትም። በትዕግስት ሁሉን ነገር መፍታት እንዳለባቸው ነው። እኔ ማስቦ ማለት ነው። ብዙዎቹ ደግሞ ፈርተዋል። ይሄ ነገር ሌላ ችግር እንዳይፈጥር ሌላ ችግር እንዳያመጣባቸው በመሀላቸው እያሉ ብዙ ብዙዎች ደግሞ ፈርተዋል። አዎ እኔ አንዳንዴ የእነሱ ነገር ያስፈራኛል። ለምን ባለፈውን የባለፈውን ስላየሁት የባለፈው ፕራንክ ፕራንክ ብለው የእውነት አድርገው ተጣልተው በስንት መከራ ታስታውሳላችሁ? ስንት ነገር ተፈጥሮ እናትየው መሀል ገብታ እስከማስታረቅ ድረስ ወንድምየው እስከ መጨነቅ ድረስ ምናምን ብዙ ነገር ነው የተፈጠረው። ስለዚህ ማስተዋል እንዳለባቸው ነው እና ሃይሚ ፕራንክ ስትሰራ አው ጎበዝ ነች። ፕራንክ ስትሰራ አደንቃታለሁ። ፕራንክም ሲሰራ እንደዛ ነው። ግን ምንድነው ያው ተከታታይ ቢሆን ከሶስት ቀን ከሁለት ቀን በላይ ባህል ፍጥሩ ይመስለኛል። ገናሁን ይሄ ነገር እስከ ፋሲካ ነው የሚቀጥለው። ቤተሰብ እስከ ፋሲካ ድረስ ይቀጥላል። ይሄ ፕራንክ ማለት ነው። እና ትዕግስቱን ይስጠን ብለን ነው ማየት ያለብን። ያው እኔ እንጃ። እኔ ሳይው ሰው በቃ እደነግጣለሁ። የሆነ ሳ ላ እደነግጣለሁ። ወይኔ እንደዚህ ከሆነ ሳ አሁን በዚህ መሃል ላይ ብሩኬ የስልክ እያነሳ አደለም፣ እየተናጋገር አደለም ለምን? በቃ ይሄ ነገር አናዶታል። ሀይሚ ደግሞ አይታችኋል፣ መሃል ላይ መጨረሻ ላይ አስቁማ እየለመነችው ነበረ። ድንገትም ተታርቆ ሊመጡ ይችላሉ፣ ነገሩንም ፈትተው ዛሬ ሊመጡ ይችላሉ። ሁሉን ነገር አብዛኞቹ ሰው ልጆች በጣም ብዙ ዩቲበሮች የቀበጣጠራችሁ ነው ያላችሁት። በቃ መጣላትን ብቻ ነው እያወራችኋል። እነዚህ ልጆች ላይጣሉም ይችላሉ። ፕራንክም ቢሆንም ቢቀጥልም በስምምነት ሊፈቱም ይችላሉ ሊገፉበትም ይችላሉ። እስከ ፋሲካም ሊገፉ ይችላሉ። ስለዚህ ዛሬ ደግሞ ተስማምቶም ሊመጡ ይችላሉ። ልጁን አምጥተው ደግሞ ልጁ ገግሟል። እኔ እንግዲህ ፍራንኮን ካላስቆመችው እሷ ልጁ ገግሟል። እንግዲህ ብቻ ጥሩ ነው የምመኝላቸው፣ ተስማምቶ ቢመጡ ደስ ይለኛል። ዛሬ ለማንኛውም ቤተሰብዬ ዛሬ እንግዲህ ጥሩን ነገር ያሰማን። ግን ዛሬ እንደሚመጡ ልነግራችሁ ነው የመጣሁት ማለት ነው። እወዳቸዋለሁ፣ አከብራቸዋለሁ። ቢግ ላቭ ቢግ ሪስፔክት እንግሊዘኛ በኋላ ነው ማወራላቸው ሆነ ላወራም። አሁን ትንሽ ሙዴ ልክ አይደለም በእነሱ ነገር።